የብቸኝነትን ስፍራ አትጥሉት እግዚአብሔር አንዳንድ ጊዜ ይህንን ይፈልገዋል መጽሐፍ ቅዱስ ምን እንደሚል ልንገራችሁ ጌታ ኢየሱስ በዮሐንስ እጅ ተጠመቀ የሚገርም የአገልግሎት እድል ተፈጠረለት ከተማው ነቅሎ ያ የጥምቀት ስፍራ ላይ መጥቷል ዮሐንስ እንደዚህ የሚል ምስክር ሰጠ የጫማውን ጠፍር ልፈታውም አይገባኛል እሱ እያለ ወደ እሱ ጠቆመ ከእኔም ይበልጥ ነው አለ እኔ ከእሱ አንሳለሁ አለ እርሱ ሊልቅ እኔ ላንስ ይገባል በብዙ ሺ የሚቆጠር ህዝብ ተሰብስቧል የሚገርም የአገልግሎት እድል ተፈጠረ ኢየሱስ ተጠምቆ ወጣ ያገለግላል ተብሎ ሲጠበቅም እንደሚፈጠር ታውቃላችሁ መንፈስ ወደ ምድረበዳ ወሰደ ይላል። በህልም አለም ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። አንድ ጉዳይን በተመለከተ ደጋግማችሁ ህልም ታያላችሁ። አንድ ቀን፣ ሁለት ቀን፣ ሶስት ቀን የሆነ ጊዜያቶች ላይ ህልሙ ይቆማል። ያንን ጉዳይ አስመልክቶ ምንም ነገር አታዩም። ለምን ታውቃላችሁ? ኦረዲ የህልማችሁ ፍጻሜ ውስጥ አንድ እግራችሁ ገብቷል ማለት ነው። የህልማችሁ ፍጻሜ ውስጥ እግራችሁ እየገባ ነው ማለት ነው። አሁን አሁን ዮሴፍ ወደ ግብፅ ስለተሸጠ ከዚህ በኋላ ህልም አያስፈልግም። ምክንያቱም በህልሙ ያየው ያንን ስፍራ ነው። ኦረዲ ፍጻሜ ውስጥ ገብቷል። ምሳሌ ቀላል ነገር ልንገራችሁ። ቀላል ነገር ከማግባታችሁ በፊት ከማግባታችሁ በፊት ስለባላችሁ ባላችሁ ህልም ታያላችሁ፣ መጠንቀቅ ትጀምራላችሁ። ፓስተሩ መጥቶ ቀለበት ሁለታችሁ እንድታስሩ ካደረገ በኋላ በኋላ ወይም የሰርግ ትምህርት ከጀመራችሁ በኋላ ህልሙ ይቆማል። ለምን ከተባለ ወረድ እስክትገቢ ነበር ህልሙ የመጣው። አንዳንድ ህልሞች ልክ መዳረሻቸው ላይ ስደርሱ ከዛ በኋላ ያቆማሉ። ያ ማለት መዳረሻቸው ላይ ደርሳቸዋል ማለት ነው። ሳምታይምስ ምን እንደሚፈጠር በህልማችሁ ትንቢት ስታነብዩ ታያላችሁ። አጋንት ስታስወጡ ታያላችሁ። ሰዎች ሲፈወሱ ታያላችሁ። አንድ ዓመት ሁለት ዓመት ልክ ማገልገል ስትጀምሩ ህልሙ ይቆማል። ህልሙ ከዚህ በኋላ አያስፈልግም። አሁን አጋንት ማስወጣት ጀመራችኋል። ህልሙ አያስፈልግም። ኦልሬዲ ህልሙ አያስፈልግም።

መዳረሻችሁ ላይ ደርሳችኋል ማለት ነው። መዳረሻችሁ ላይ ደርሳችኋል ማለት ነው። አስቡት። ስለ አሜሪካ ጊዜ በር ደጋግሞ በህልማችሁ ያሳያችኋል። ቪዛው ከመጣ በኋላ ህልሙ ይቆማል። ያ ማለት ህልሙ እዚህ ድረስ አመቷችኋል። እዚህ ድረስ ህልሙ አምጥቷችኋል። መዳረሻችሁ ድረስ ደርሳችኋል። ከዛ በኋላ የህልም አገልግሎት አስፈላጊ ስላልሆነ የህልሙ አገልግሎት ወደ ሌላ ነገር ይቀየራል። አንድ ነገር ላይ ደጋግማችሁ አይታችሁ ህልሙ ከቆመ ወደ ቀኝ፣ ወደ ግራ፣ ወደፊት፣ ወደኋላ ማየት አለባችሁ። መዳረሻችሁ ላይ ደርሳችኋል ማለት ነው። የቆመ ህልም ካላችሁ መዳረሻችሁ ላይ ደርሳችኋል። ፍፃሜ ውስጥ ገብታችኋል። ድምፃችሁ አይሰማም። ፍጻሜው ውስጥ ገብታችኋል። ፍጻሜው ውስጥ ገብታችኋል። ለዛን እግዚአብሔር አስፈላጊ ያልሆነ ስፍራ ላይ ህልም አይልክም።

አስራ አንደኛውን ስጠብቁ የለም፣ አስራ ሁለተኛውን ስጠብቁ የለም፣ አስራ ሶስተኛውን ስጠብቁ የለም። ያ ማለት ደርሳችኋል ማለት ነው። ደርሳችኋል ማለት ነው። ደርሳችኋል ማለት ነው። ደርሳችኋል ማለት ነው። ዣ ማለት ኦልሬዲ መዳር ወደ ግብፅ እየሄዳችሁ ነው ማለት ነው። ወደ ስኬታችሁ ደርሳችኋል ማለት ነው። ወደ በረከታችሁ ደርሳችኋል ማለት ነው። ደርሳችኋል! ደርሳችኋል! ደርሳችኋል! ደርሳችኋል! ደርሳችኋል! ደርሳችኋል! ወደ ህልማችሁ ፍጻሜ ደርሳችኋል! ወደ ህልማችሁ ፍጻሜ ደርሳችኋል ወደ ህልማችሁ ፍጻሜ ደርሳችኋል። ወደ ህልማችሁ ፍጻሜ ደርሳችኋል። ደርሻለሁ የሚል ሰው እየሮጠ መዝራት ይችላል። ደርሻለሁ። ክብር ለኢየሱስ ይሁን። ከዛሬው ትምህርት ውስጥ ሶስት ወይም አራት ነገሮች እንድትይዙ እፈልጋለሁ። የመጀመሪያው ህልም ስታልሙ ምንድን ነው የለበሳችሁት?

ባለጸጋም ስትሆኑ በህልማችሁ አሳይቷችሁ የሰጣቸሁ የትንቢት ቅባት ላይ ኖር ይችላል፣ ግን የኮሚኒኬሽንን ብቃት ግን ይሰጣችኋል። ለኔትወርክ የሚሆን ልብስ ያለብሳቸዋል። ያያችሁ ሰው እናንተን እንደ ቢሊዮነር ማሰብ ይጀምራል። አሁን የለበሳችሁት ልብስ ወደ ህልማችሁ ፍፃሜ ይወስዳቸዋል።

ፕራይም ሚኒስትር አብይ ከጎናችሁ ታያላችሁ። አንዳንድ ፕሬዚዳንቶች አብሏችሁ ቁጭ ብለው ወግ ስታደርጉ ታያላችሁ። ትልቅ ዲፕሎማቶች አጠገባችሁ ታያላችሁ። ልክ ስትነቁ የለበሳችሁት ልብስ ነው ወደዛ የሚወስዳችሁ። እግዚአብሔር ወደ ሕልሜ ፍጻሜ እንዲሄድ ያለበሰኝ ወይም የሰጠኝ ነገር ምንድነው ብላችሁ አስቡ። ፍጻሜ እንዲሄድ የሰጠኝ ነገር ምንድን ነውምደሚገርሚልነገራቸ ብዙዎቻችሁ ልብስ ስለማትለው እጂ። ዮሴፍ ከህልሙ በፊት ነው አባቱ ልብስ የለበሰው። ከህልማችሁ በፊት እግዚአብሔር ሰጥቷችኋል።

አዲስ ልብስ ለመግዛት የሚሆን ብር አካውንታችሁ ውስጥ የለም። በህልማችሁ ግን ብዙ ገንዘብ ስትሰሩ በህልማችሁ ራሳችሁን አያችሁት። ስንተኝ የተኛችሁት መቶ ብር ወይም ሁለት መቶ ብር ሊያወጣ የሚችል ልብስ ሊሆን ይችላል። በህልማችሁ ግን ራሳችሁን ባለጸጎች መሀል ስታገኙት ያንን ልብስ ለብሳችሁ ያ ለሚያገኛችሁት የህልሙን ከልቸር ተከተሉ። ከልቸር ተከተሉ። የህልሙን እንዳያችሁት ህልም ፍሎ አድርጉ። በህልማችሁ ባለጸጋ ስትሆኑ ካያችሁ ንግግራችሁን፣ አካሄዳችሁ ልክ እንደዛው እንደዛው ከልቸር አድርጉት። ልክ እንደዛው አድርጉት። በህልማችሁ ስታገለግሉ ከሆነ ራሳችሁን ያያችሁት፣ የአገልግሎት ባህልን ተከተሉ። የአገልግሎት ባህልን ተከተሉ። ከእግዚአብሔር ቤት አትጥፉ። ንጹ የምትሉትን ያላችሁን እንኳን ቢሆን ጥሩ አደርጋችሁ ወሽ አድርጋችሁ ቸርች ለመገኘት ሞክሩ። ከልቸሩን ተከተሉ። ስታገለግሉ ያያችሁት፣ ጸሎት ያለበት ስፍራ እንዳጠፉ፣ ፕሮፌሲ ያለበት ስፍራ

ፕሮፌት ሚራክል ዛሬ አስተማር ከሰዓት እነሱ ሌላ ሰው ጋር ይደግሙታል ከሰዓት ሌላ ሰው ጋር ይደግሙታል ሃይማኖት በጣም ተጫውቶብናል ምድር ላይ ሁሉም ፓስተሮች የሰው ትምህርት ነው የሚያስተምሩት ሁሉም አሁን ያስተማርኩትን ትምህርት ሰማችሁ ይህንን ትምህርት ድገሙት። ስጸልይ ሰማችሁ ጸሎቱን ድገሙት፣ ድገሙት፣ ድገሙት። የእግዚአብሔርን ቃል በመንፈስ ቅዱስ አማካኝነት የሚደንቅ ትምህርት በፕሮፌት በኩል ተመራችኋል። ስሙን ያው ያስተማራችሁ ያው መንፈስ

ከልቸር ተከተሉ፣ ከልቸር ተከተሉ፣ ባህልን ተከተሉ። ህልም ውስጥ ያያችሁትን ባህል ተከተሉ፣ የሰማችሁ ነው። ሦስተኛ ህልም ሲቆም እንዳደነግጡ እግዚአብሔር ለእኔ መናገር አቁማል ብላችሁ እንዳደነግጡ። ደርሳቸዋል ማለት ነው። ደርሳቸል ማለት ነው። እግዚአብሔር ወረዲህ በሩ ላይ ደርሷቸዋል ማለት ነው። ሁለቱ ሶስት ደቂቃ እስኪከፈት መታገስ ነው የሚጠበቅባቸው። በሩ ላይ ደርሳቸዋል ማለት ነው። በሩ ላይ ደርሳቸል ማለት ነው። ላይ ደርሳችኋል፣ ማለት በሩ ላይ ደርሳችኋል፣ ማለት በሩ ላይ ምን ብላችኋል? በሩ ላይ ደርሳችኋል። በሩ ላይ ደርሳችኋል። ሶስተኛ ብቸኝነትን አትጥሉት።

የብቸኝነትን ስፍራ አትጥሉት፣ ብቻችሁን መሆን አትጥሉ። እግዚአብሔር አንዳንድ ጊዜ ይሄንን ይፈልገዋል። ወደ ምረበዳ ምላታለሁ ለልቧም

የጫማውን ጠፍር ልፈታው እማይገባኛል። እሱ እያለ ወደ እሱ ጠቆመ። ከእኔ ይበልጥ ነው አለ። እኔ ከእሷ እንሳለሁ አለ። እርሱ ሊልቅ እኔ ላንስ ይገባል። በብዙ ሺህ የሚቆጠር ተሰብስቧል። የሚገርም የአገልግሎት እድል ተፈጠረ። ኢየሱስ ተጠምቆ ወጣ ያገለግላል ተብሎ ሲጠበቅ እንደምትፈጠ መንፈስ ወደ ምድረ በዳ ወሰደ። ያ ሁሉ ሺህ ሕዝብ ተሰብስቦ

ስለሚፈልግ ህልም ሊያሳያችሁ ስለሚፈልግ ራዕይ ሊያሳያችሁ ስለሚፈልግ ለህይወታችሁ አቅጣጫ ሊሰጣችሁ ስለሚፈልግ ይሰማች ነው። ብቻችሁን አንዳንድ ጊዜ ይፈልጋቸዋል። ጢሞቲ ና ከፊት ወንበርሱት። ብቻችሁን ይፈልጋቸዋል። ችግር የለው አድርገውና

ብቻችሁን ይፈልጋችኋል። ብቻችሁን ማንም በሁለታችሁ መሀል ጣልቃ ሳይገባ ብቻችሁን። በእናንተና በመንፈስ ቅዱስ መካከል ሶስተኛ የሚረብሽ ድምፅ ሳይኖር ብቻችሁን። ብቻችሁን ማንም ጣልቃ እንዲገባ አይፈልግም። ብቻችሁን ይፈልጋችኋል።

ለመጨረሻ ጊዜ ለመንፈስ ቅዱስ ብቻችሁን የሆናችሁለት መቼ ነው። ነው ረጅም ጊዜ ሆኗችኋል። ረጅም ጊዜ በሰዎችና በራሳችሁ ጉዳይ ታጥራችኋል። ምልክት እያሳያችሁ እንኳን አልፋችሁ ሄዳችኋል። ወንድሞቻችሁ እንኳን ሲጠሏችሁና ሲገፏችሁ ይሄ ምልክት ነው። መንፈስ ቅዱስ ፈልጉ ነው ማለት ነው እንኳን የሚለውን

በደምወሩን ሙሉ ለቢዝነሳቸው ከረጡ ሰዎች በላይ ለጥቂት ደቂቃ ከእግዚአብሔር ጋር የተራመዱ ሰዎች ከነሱ የበለጠ ተርፋቧ ናቸው። እንደ ክርስቲያን ብቻቸውን አትሩጡ። ዝጉት፣ ምታይምስበወር ሁለት ቀንና ሶስት ቀን ዝጉት። ጊዜ ስጡት። መንፈስ ቅዱስ በሉት። የኔን ነገር ቀይረው፣ በእኔ ጉዳይ ላይ ጣልቃ ግባ። ነገሬን አዲስ አድርገው፣ ነገሬን አዲስ አድርገው፣ ነገሬን አዲስ አድርገው። በእኔ ጉዳይ ላይ ጣልቃ ግባ፣ ጣልቃ ግባ፣ በእኔ ጉዳይ ላይ ጣልቃ ግባ። ስለተከታተላችሁ እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ፣ ቀጥሎ ያለውን የኢትዮሳት ፍሪኩንሲ ይጠቀሙ ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክና ፎሎ ያደርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪን ነው። አብራችሁን ቆዩ።